ጓደኛ ይሄ ነገር እንዴት እንደተፈጠረ ምንም ሊገባኝ አልቻለም። እኔም ሊገባኝ አልቻለም። አዎ አዎ፣ ኦ እንደውም ጋሼ ማማከር ሳይኖሩብን አይቀርም። አረ እነዚህን ጋሽ ተዋቸው፣ ዝም ብሎ የመጣላቸውን ነው የሚያወሩት። ዝም ብለ ተከተለኝ ጋሼ፣ የሆነ አስቸጋሪ ጉዳይ ገጥሞኝ ጥያቄ ልጠይቆት ነበር። ምንድን ነው ልጄ? ምን ተፈጠረ? ጋሺ ፍቀኘ በምን መንገድ እንዳረገዘች ሊገባኝ አልቻለም። ልጆች ሄዱና ወደ እዛ ትጫወቱ፣ ስጨርስ እጠራችኋለሁ። ቀጥል ጋሼ። ከፍቅረኛ ጋር አብዛኛው ጊዜ እንገናኛለን። ሁሌ በምንገናኝበት ጊዜ መከላከያ ሁል ጊዜ እንደተጠቀምን ነው። ነገር ግን አረገዘች። እንዴት ይሄ ሊሆን ይችላል? ከገባ አንድ ታሪክ ላጫውት። አንድ አዳኝ ነበር፣ በየሄደበት ጫካ ሁሉ መሳሪያውን በጥንቃቄ ይይዝ ነበር አንድ ቀን ግን በመሳሪያው ፋንታ ዣንጥላ ወደ ጫካ ይዞ ይገባል። በዛ ሰዓትም አንድ አንበሳ ወደሱ እየተንደረደረ መምጣት ጀመረ። አዳኙ ፈርቶ ስለነበር የያዘውን ዣንጥላ እንደ መሳሪያ በመጠቀም አንበሳውን ተኩሶ ገደለው። ይህም የማይመስል ነገር ነው። እንዴት ሊሆን ይችላል? አንድ ሰው ተኩሶ ገደለው እንጂ። በጣም አሪፍ። አሁን ታሪኩን ተረድታችኋል? ልጆች፣ ወደ ትምህርታቸው መመለስ ትችላላችሁ። ወንድሜ አቤት፣ ትንሹ ወንድሜ፣ በጣም ደስ ብሎኛል። አባዬ የንግድ ስራ ሙሉ ኃላፊነቱን ለእኔ ሰጠኝ። ምን እየቀለልክ መሆን አለበት። እኔ እያለሁ እንደት ለአንተ ኃላፊነቱ ይሰጣል? አንተ እኮ ገና ሕፃን ልጅ ነው። የምሬ ነው፣ ካላመንከኝ ሄድና ጠይቀው። ዝም በል እባክህ። ስንት ዓመት ከእሱ ጋር እየፈገቡኝ፣ እንዴት ነው ለአንተ ኃላፊነት ይሰጠ? እኔ ማ ሄጄ እጠይቀዋለሁ፣ እንደዚያ ያረግ አባዬ! አቤት ልጄ። አባዬ እርሜ ልኬ ሙሉ ከአንተ ጋር እየለፈው፣ አንተ ግን አላፊነት የሚሰጠው ለትንሽ ወንድሜ ነው። ለምን እንደዚህ ታደርጋለህ አባዬ? ልጄ፣ ይሄን ጥያቄ ከመመለሴ በፊት አንድ ቦታ ልላክ። እታች ያለው ዶሮ ነጋዴ ጋር ሂድና እንቁላል ሊጥሉ የደረሱ ዶሮ እንዳሉ ትጠይቀና። አረ አባዬ፣ ከዚህ ጋር ምን ያገናኘዋል? አሁን ዶሮቹን ለምን ፈልጋቸው ነው? ምን መሰለኝ ልጄ፣ እንቁላል የሚጥሉ ዶሮ በማርባት ማትረፍ ይኖርብናል። እሺ፣ አሁን ደርሼ እመጣለሁ አቤት ልጄ። ጋሼ አባዬ ልኮኝ ነው እንቁላል ለመጣል የደረሱ ዶሮች ካሉ ጠይቀና ብሎኝ ነው። አሉ የኔ ልጅ አሁን ራሱ ይጥሉ ነው በ ከሆናችሁ ሂድና ንገረው። እሺ ጋሼ አመሰግናለሁ። በቃ ሂጅ ልንገረው። አባዬ ጠይቄ መጥቻለሁ። ጎበዝ የኔ ልጅና የዶሮቹ ብዛትና ዋጋቸው ስንት ስንት እንደሆነ ጠይቀው መጣ። አረ አባዬ እሱንም አልጠየኩትም። በል እሺ ሂድና ጠይቀና። እሺ አባዬ አባዬ ጠይቄው መጥቻለሁ። የዶሮዎቹ ብዛት አምስት እንደሆኑና ዋጋቸው 150 150 ብር እንደሆነ ነግሮኛል። እና የኔ ልጅ ዶሮዎቹን መቼ ሊያቀርብልን ይችላል? ኧረ አባዬ እሱንም አልጠየቅኩትም። አይ ልጄ እሺ በል ሂድና አሁንም ቢጋኝ ጠይቀና ናስኪ። ትንሹ ልጄ የሆነ ቦታ ልላክ። አቤት አባዬ። ትንሹ ልጄ ታች ያለው ዶሮ ነጋዴ ጋር ሂድና እንቁላል ለመጣል የደረሱ ዶሮዎች እንዳሉ ጠይቀ ለኛ እንደ ቢዝነስ ፈጥረን የሚሰራበትን ነገር እንዲያስችለን አድርገና። ችግር የለውም አባዬ፣ አንተ ምንም እንዳታስብ እንደሚሆን አድርጌ መጣለሁኝ። አባዬ ጠይቄ መጥቻለሁ። ምን አለ ነጋዴው የእኔ ልጅ? አባዬ ነጋዴው አምስት ዶሮዎች አሉት። ዶሮዎቹም መቶ ሃምሳ መቶ ሃምሳ ብር ያወጣሉ። እናም እነዚህን ዶሮዎች የምንገዛው ከሆነ ነገ እንደሚያቀርብልን ዝግጁ መሆኑን ነግረውኛል። ነገር ግን ተጨማሪ አንድ ሳምንት ብንሰጥ ስለው፣ ኧረ እንደዚህ ከሆነማ በቃ አምስት ዶሮ ብቻ ሳይሆን አስር አድርጌ በመቶ ሀያ ብር አስረክባችኋለሁ ብሎኛል። ተጨማሪ ሁለት ሳምንት ብንሰጥ ስለው፣ እንደዚህማ ከሆነ ዶሮዎቹንም ወደ አምስት ከፍ አድርጌ እያንዳንዳቸው ዋጋ 75 ብር 75 ብር አድርጌ ላስረክብ እችላለሁ ሲለኝ፣ በዚህ ዋጋ ተስማምቼ መጥቻለሁ። እናም ለእነዚህ ዶሮዎች የሚሆን ቦታ እናዘጋጅ አባዬ። አየህ ትልቁ ልጄ አንድ ጉዳይ ለመጨረስ ሶስት ጊዜ ስትመላለስ፣ ትንሽ ወንድም ግን ለዚያኑ ጉዳይ ሄዶ ከፋምና የሚያደረግን ነገር ተስማምቶ መጥቷል። እናም ለዛ ነው ኃላፊነቱን ለሱም ሰጥ እሺ አንድ የቴክኒሽያን ትልኩልኛላችሁ። ቲፔ የተበላሽቶ ነበር። ይሄ ነገር መፈታት ሳይኖርበት አይቀርም። ትችላለ። ምንድን ነው እንዳለ ቦርድ ውስጥ ያገኘሁት የእንጀራና የዳቦ ፍርፋሪ ነው። ጥሪው ምን አድርጎ ነው? አባዬ ምን ማድረግህ ነው? ቲቪ ውስጥ የእንጀራና የዳቦ ፍርፋሪ ለምንድን ነው የሚጨምረው? መልስልኝ እንጂ ምንድን ነው የሚዘጋ አባዬ ጫማ ይኳለቀብኝ በስራ ፍለጋ እስኪ ይግዛልኝ። ምን አባ ነው ያልከው? በአርባ ዓመት አመት ከኛ ጋር ጭምን እየላጨ ቦታ ሰራ እንዴ አባዬ። እያወቅህ ከተመረኩ ከከተመረኩ 3 አመት ሆኖኛል። እስካሁን ስራ እየፈለኩ ነው ግን ላገኝ አልቻልኩም። ምን ላድርግ? እና እኔ ምን አገባኝ? እንደውም ከዚህ በኋላ አላቅም። ቤቱ ለቀህ ውጣልኝ። ምን እንዴ አባዬ። ልጅ እንግዲህ ነው የደረሰን። አስደሳች ዜና ብራትና ክቡራን፣ እዚህ ምስል ላይ የምታዩት ልጅ በሹፍርና ተወዳድሮ ውድድሩን ስላሸነፈ በማንኛውም ሰዓት መጥቶ ስራውን እንዲጀምር መስሪያ ቤቱ አሳውቋል። የትስ፣ በቃ ወደ ስራ ልሂድ እንዴ ልጅ አሁን ያየሁት ነገር እውነት ነው? እኔ እኮ ድሮም በአንተ አልጨክንም እኮ። እንካ፣ በቃ የፈለግከውን ጫማ ገዝተ ወደ ስራ ሄድ። አሁንማ ደረስክልኝ እኮ። እንካ። እሺ አባዬ፣ ከዚህ በኋላ ምንም እንዳታስብ። በቃ እኔ እምጦር። እሺ ቻው። ሰላም ነው አለቃ። ውድድሩን ስላሸነፍኩ በቲቪ ስራ እንድጀምር አሳውቃችሁኝ ነበር። ጎበዝ፣ መጣ። ስራው መጀመር ትችላለህ። ከዚህ በኋላ የአንተ ስራ የሚሆነው ከዛኛው ቢሮ አለቃችን ወደ ቤት ማድረስ ነው። እንካ የመኪናውን ቁልፍ። ጨርሰናል። እሺ አለቃ፣ በጣም ነው የማመሰግነው። አሁን ወጄ ወደ ቤት አደርሰዋለሁ። ምን ነው አታ ያያነለ ልትገጨኝ እኮ ጭራሽ። ከአንተ ብሶ ትናገረኛለህ። ለትንሽ እኮ ጎማን አበላሽተው ነበር። ጥፋት እዚህ ሸፎ። ችግር የለውም ጥፋቱ የኔ ከሆነ በጣም ይቅርታ። ዝም በል እባክህ ወሬ። አውቄ ባለው ሳቢ ልትቀባበል ነበር። አሁን ንቀው። ከአንተ ጋር የማወራበት ጊዜ የለም። አለቃ መጥቻለሁ። ስራ ከጨረሱ ወደ ቤት ላድርሰዎት ነበር። የዛሬን ብቻ አራ አለቃዬ፣ ዛሬ ለለፉኝ ፋዘር ቤት አስገባኝም ቱ ተባረሃል። የመኪናው ቁልፍ አስቀምጥና ጥፋ ከዚህ ሸፈው። ከአንድ ሰዓት በኋላ አባዬ፣ አልተሳካልኝም። ከስራ ተባረርኩ። ምን እና ቤት አለኝ ብለን ወደዚህ እየመጣው ሸፈው እሄት በኋላ ተዘጋጅ፣ ራት አብረን እንወጣለን። ግን ልደውልለትና ሚኪም ከኛ ጋር አብሮ ሄድ። ሚኪ፣ በእኛ ጊዜ ላይ ለምንድን ነው ሶስተኛ ሰው ማውጣ የምፈልጊው? እኔ የነገር ደስ እያለኝ አይደለም። ሚኪ እኮ ተራ ሰው የሚማድስ ሰው አይደለም፣ ጓደኛ ነው። ትክክል ነገር ግን ሶስተኛ ሰው በግንኙነቱ ሲገባ የሁለቱ ሰዎች ትስስር እየቀነሰ ሄዳል። ከዛም ግንኙነቱ የሚበላሽበት መንገድ ቅርብ ይሆናል። ሚኪ ማለት እኮ ሁልጊዜ ከጎኔ ነው፣ ብቻ ልተው አልችልም። እስኪ ይህንን ጥያቄ መልሽልኝ። ሚኪ ፍቅረኛ አለችው? አይልቹ። እሺ ሚኪ ፍቅረኛ የያዘ ጊዜ ከሱ አጠገብ የሚያስቀምጥሽ መስሻ? የፍቅር አጋር ማለት ዘላለምሽን የሚገነባ ነው። ጓደኝነት ግን የታሪክሽ ምዕራፍ ብቻ። ፍቅር። ሰበር ዜና! አሁን የደረሰ ሰበር ዜና፣ ከምሽቱ አራት ሰዓት በኋላ መንገድ ላይ የተገኘ ሰው እንደሚገደል ተናግረዋል። ከመቼ ጀምሮ ነው ደሞ እዚች ሀገር ላይ ህግ የሚከበረው? እንደውም ማለት ነው የሚበቃኝ ነው ያለው። ጨፍር፣ ወደ ቤት መመለስ። አታ ፖሊሶችን ነው። ቁም! ምን አጠፋው? ፖሊስ፣ በዚህ ሰዓት እዚህ ምን ታደርጋለህ? አራት ሰዓት ካለፈ እንደሚያስገድልህ አታውቅም እንዴ? በጣም ይቅርታ፣ እኔ ሁለተኛ አላመሽም። በቃ የዛሬን፣ በቃ እለፉኝ ህግ፣ ህግ ነው። ምንም ማድረግ አልችልም። መሞት አለበት። ከሁለት ቀን በኋላ ሳጅ መረጃ እንደደረሰን ከሆነ ለአራት ሩብ ጉዳይ ሲል ነው ሰውዬው ነው የገደልከው፣ ኢንስፔክተር። ህግ፣ ህግ ነው። በቃ ግዳጅ ነው የተወጣሁት እኔ። እንደወጣሁ ህግ ከሆነ እኮ ከአራት ሰዓት በኋላ ነው ግደሉ የሚለው። ያልገባ ነገር አለ፣ ኢንስፔክተር። ሰውየው የኔ ጎረቤት ነው እና በአስራ አምስት ደቂቃ ቤት አይደርስም። ለዛ ነው የገደልኩ